በዚህ ፕሮግራም የሚተላለፉ መልዕክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ከአቶ ንጉሴ ሸቴና ከወይዘሮ መሱት ሮባ የተወለደው ተሾመ ፊደል ለመቁጠርና ለመማር አልታደለም። ከመማር ይልቅ የአካባቢው ልጆች ትምህርት ቤት ሲሄዱ እርሱ ደግሞ ከብቶች ያሰማራ ነበር። ከብት ማገድ ብቻ ሳይሆን እንደ አቅሙ እንጨት ለቀማና እንጨት ፈለጣ እንዲሁም የተለያየ ቦታ መላላክ የእርሱ ስራዎች ነበሩ። ወደ አዲስ አበባ ሄዶ የራሱን ስራ ለመስራት ተመኘ። በ2011 ዓ ም ምኞቱ ተሳካ። አዲስ አበባ ገባ። አዲስ አበባ እንደ አሰባት እጇን ዘርግታ አልተቀበለችውም። አማራጭ ሲያጣ አዲስ አበባ የሚኖሩ ዘመዶቹን ማፈላለግ ጀመረ። ከቤተሰባቸው ሁሉ የተሻለ ኑሮ የሚኖሩት የአቶ ንጉሴ ሸቴ ወንድም አቶ ግርማ ሸቴ የወንድማቸው ልጅ ተሾመ አዲስ አበባ መግባቱንና የሚያስጠጋው ማጣቱን ሲሰሙ አልጨከኑበትም፣ ለማስጠጋት አላመነቱም። በቀድሞ የካ ክፍለ ከተማ በአሁኑ ለሚ ኩራ ክፍለ ከተማ ቤት ያላቸው በመሆኑ ተሾመን አስጠግተው ማኖር ጀመሩ። ተሾመ አጎቱ ቤት መኖር ሲጀምር ሕይወት ከምን ጊዜም በተሻለ መልኩ ቀላል ሆነችለት። ከወላጆቹ ቤት ይኖር ከነበረው ኑሮ በተሻለ መልኩ መኖር ቀጠለ። ሥራ ቢሠራም ከብት መጠበቅ ቀራለት። የማደሪያ ክፍል ተሰጠው። ምግቡንም ካጎቱ ቤት እየበላ በተሰጠው ቤት መኖር ጀመረ። የቀን ሥራ አፈላልጎ መሥራትም ጀመረ። የተቃወመው አልነበረም። እየተሯሯጠ ገንዘብ ማግኘት ሲጀምር ትዳር መሠረተ። ቤት ተከራይቱ መኖር አቃተው። ከሚስቱ ቆንጂት ጋር በዛው ባጎቱ ግቢ በአንድ ክፍል ቤት ውስጥ መኖሩን ቀጠለ። ብዙም ሳይቆዩ ልጅ ወለዱና ተሾመ ገና በሃያ አንድ ዓመቱ የልጅ አባት ለመሆን በቃ። በአጎትየው ምንም እንኳ የዋህ ቢሆንም ትልቅ ድክመት አለባቸው። አብዝተው መጠጣት ይወዳሉ። በተለይም ዕድሜያቸው እየገፋ ሲሄድ ከመጠጥ አልለያሉ። መጠጣት ብቻ ቢሆንም መጥፎ አልነበረም። ጠጥተው ሲሰክሩ ጠብጠብ ይላቸዋል። ቀን ከማንም በላይ መልካም ሆነው ይውሉና ማታ ሲጠጡ አውሬ ይሆናሉ። ሰዎችን ይሰድባሉ፣ ይደባደባሉ። ከመጠጣታቸው በፊት ካልጋበስኩህ ብለው የሚያስቸግሩትን ሰው ጠጥተው ሲጠግቡ ካልደበደብኩህ ብለው ያስቸግራሉ። ሰክረው ሲመጡ ተከራዮችን ይሰድባሉ። ተሾመን ብቻ ሳይሆን ሚስትና ልጁን ሳይቀር ይሰድባሉ። ተሾመ በዚህ ድርጊታቸው እጅግ ይበሳጫል። ነገር ግን ተናግሮም ሆነ ተሰድቦ እንዲሁም ለጠብ ተጋብዞ አያውቅም። መሸሸጊያ መጠለያ ሲያጣ አስጠግተውታልና ያከብራቸዋል፣ ችሎ ያሳልፋል። ተሾመ እንዳጎቱም ባይሆን እርሱም ማታ ማታ መሸታ ቤት ጎራ ይላል። ከጓደኛው ጋር ከቀኑ አስር ሰዓት አካባቢ ወደ አንድ መጠጥ ቤት ጎራሉ። እየጠጡ ሲጫወቱ የተሾመ አጎት አቶ ግርማ ብቅ አሉ። ሰክረው እንደሚሰድቡት ረስቶ አጎቱን ጠርቶ ከጎኑ አስቀመጣቸው። አቶ ግርማ አረቂውን ቶሎ ቶሎ ስለጠጡ ብዙም ሳይቆዩ ሰከሩ። መስከራቸው ተሾመን ረበሸው። ሁኔታው ያላማረው ተሾመ ቤት መሄድ እንደሚፈልግ ገልጾ ወደ ቤቱ ሄደ። አቶ ግርማ ግን አምሽተው በጣም ሰክረው መራመድና መቆም አቅቷቸው እየተንገዳገዱ ወደ ቤታቸው ተመለሱ። እንደ ተለመደው ሁሉንም መስደብ ጀመሩ። ሲጋብዙት የነበረውን የወንድማቸውን ልጅ ተሾመን፣ አልፎም የተሾመን ባለቤትና ሕፃን ልጁን መሳደብ ጀመሩ። ተሾመ ተበሳጭቶ ከቤት ወጣ። አባትህም እንዳንተው ነው፣ ሰው አይሰማም። የሞተው እኔ ረግም የሆነው አሉት እኔ ስለ አባቴ አያገባኝም፣ ቤተሰቤንና እኔን አትስደብ አላቸው። አቶ ግርማ አልሰሙትም፣ ስድባቸውን ቀጠሉ። ተሾመም አስጠግተው ለዓመታት ያኖሩትን አጎቱን ያኔ አድርጎት የማያውቀውን የሚያዋርድና አጸያፊ ስድብ ተሳደበ። አጎቱ ስካር ላይ ናቸውና እየተንገዳገዱ ተሾመን በግራ በኩል በጥፊ መቱት። ደግሞ ሲሰድባቸው እርሳቸውም በቀኝ በኩል ደግሞ መቱት። ተሾመ ስሜቱን መቆጣጠር አቃተው። በጥፊ የተመታ ፊቱን እያሻሸ ወደ ቤት ገባ። ቢላዋ ይዞም ከቤት ወጣ። ባለቤቱም ተሾመ ቢላዋ ይዞ ሲወጣ ግራ ተጋብታ ተከትላ ወጣች። ተሾመ ቢላዋውን እንደያዘ ወደ አጎቱ ተጠጋ። አቶ ግርማ በመስከራቸው ምን እንደያዘ አላወቁም። ልብ ብለው አላዩ። ለመሸሽ አልሞከሩም። ተሾመ ተጠግቶ ቢላዋውን ከእንብርታቸው በላይ ሰነዘረ። በጀርባቸው ወደቁ። ቢላዋውን የነቀል አልነበረም። ደማቸው ግቢውን ማጠብ ጀመረ። ተሾመ ሩጦ ለማምለጥ አልሞከረም። አቶ ግርማ እዛው በወደቁበት ደማቸው እየፈሰሰ ሕይወታቸው አለፈ። የግቢው ሰው እየተንጫጫ ፖሊስ ጠራ። ፖሊስ በቦታው ተገኝቶ አስከሬኑን በማንሳት ለምርመራ ወደ ቅዱስ ጳውሎስ ሚሊኒየም ሆስፒታል ሜዲካል ኮሌጅ የፎረንሲክ ሜዲሲንና ቶክሲኮሎጂ ትምህርት ክፍል ላከ። ተጠርጣሪ ተሾመ ንጉሴንም በቁጥጥር ሥር አዋለ። አቃቢ ህግ በበኩሉ የማስረጃ ዝርዝሩን ተመልክቶ ክሱን አቀረበ። አዲስ ዘመን ጋዜጣ ጥቅምት 16 2017 እትም እንዳስነበበው ተከሳሽ ተሾመ ንጉሴ ሸቴ ሰው በመግደል ወንጀል በመከሰሱ የልደታ ፍርድ ቤት ሁለተኛ ምድብ ችሎት በታሳስ 24 ቀን 2016 ዓ.ም በዋለው ችሎት ክስና ማስረጃውን ከህግ ጋር አገናዝበው የወንጀል ፈጻሚውን ያርማል፣ ሌሎችንም ያስተምራል ብሎ ባመነበት በ10 ዓመት ጽኑ እስራት ይቀጣ ሲል ወሰነ። ለጠጥ ደስ ይገኛል ብላችሁ

ንቃተ ህግ ነው እየተደመጠ የሚገኘው። የተወደዳችሁ አድማጮቻችን በፕሮግራሙ ስለ ህግ ግንዛቤ የሚፈጥሩ የተለያዩ ርዕሰ ጉዳዮች ይቀርቡበታል። በፋና ሚዲያ ኮርፖሬሽንና በኢፌድሪ ፍትህ ሚኒስቴር ትብብር ነው ፕሮግራሙ ወደ እናንተ የሚደርሰው። ለዛሬም አንድ ርዕሰ ጉዳይ ይዘን መተናል። በስካሩ ወንጀል መፈጸምና የሚያስከትለው ተጠያቂነትስ ምን ድረስ ነው የሚል ርዕሰ ጉዳይ ይዘናል። ባለሙያ ሰፋ ያለ ትንታኔ ይሰጥበታል። እንዲሁም የተለያዩ የማ ማህበረሰብ ክፍሎችን ዞር ዞር ብለን በርዕሰ ጉዳያችን ዙሪያ አነጋግረናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ፣ መልካም ጊዜ። መጠጥ ለሚወዱ ሰው በመጠኑ ቢጠጡ ጥሩ ነው። በስካር ትዳር ይፈታል፣ ልጆች ይበተናሉ፣ ኑሮ ይበተናል። ወጥቶ ቤቱን ለኑሮና ለትዳሩ የሚያውለውን በስካር መንፈስ ኪሱን ባዶ አድርጎ የሚገባው ወንዶች አሉ ያ ማለት ዳሩን ቤቱን ህይወቱ ልጆቹን አጣ ማለት አይደለ። ያው ከህብረተሰቡ ጋር የሚያጣላ የሚያጨቃጭቅ ከህብረተሰቡ ጋር የሚያጋጭ ማለት ነው እና ስለዚህ አላስፈላጊ መስከር መስከር ማለት ነው። ስለዚህ ለቤተሰብም ቢሆን ጫል ለሁሉ ነገርም ቢሆን አስፈላጊ አደለ። ምሳሌ በኢኮኖሚ ጫና ያሳድራል። ከቤተሰብ ከአካባቢ ጋር ካለው እንትን ጋር ጫና ይኑረዋል። ይሄ ደግሞ ያው ለጥያቄ የሚቀርብ አይደለም። ምክንያቱም ስካር አላስፈላጊ ነገር ነው። ማንም ሰው ባደረገው ድርጊት ወይም ግድፈት በሌሎች ላይ ጉዳት ሲያደርስ የፍትሐ ብሔር ወይም የወንጀል አሊያም በሁለቱም ተጠያቂነት ሊያስከትልበት ይችላል። አንድ ሰው ወንጀል ፈጽመዋል ተብሎ ክስ ሊቀርብበትና ሊቀጣ የሚችለው የተላለፈው የወንጀል ድርጊት ሊያቋቁሙ የሚችሉት ህጋዊ ግዙፋዊና ሞራላዊ ፍሬ ነገሮች በአንድ ላይ ተሟልተው ሲገኙ ብቻ እንደሆነ የኢፌድሪ የወንጀል ህግ አንቀጽ 23 ንዑስ አንቀጽ 2 ይደነግጋል። በዚህ መሰረት የወንጀል ፈጻሚው የሀሳብ ክፍል ወይንም ሞራል ኢለመንት መረጋገጥ ያለበት አንዱና ዋናው የወንጀል ማቋቋሚያ መስፈርት ሊሆን የቻለው ሰውን ባላወቀውና መቆጣጠር በማይችለው ጉዳይ መጠየቅ ወይም መቅጣት ፋይዳ የሌለው ስለሆነ ነው። ስለዚህ የሀሳብ ክፍል አለመሟላት እንደ መከላከያ ወይም ከኃላፊነት ነጻ ማድረጊያ ምክንያት ሆኖ ሊቀርብ የሚችልበት አግባብ ይኖራል። ተሰማ ግደይ እባላለሁ። በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ውስጥ ከፍተኛ አቃቤ ህግ ነኝ። የዛሬው ርዕሰ ጉዳይ ማጠንጠኛ የሆነው የሀሳብ ክፍልን የሚመለከት ነው። ቀለል አርገን ስናየው ያ ድርጊት የተፈጸመው ሆን ተብሎ ነው ወይስ በቸልተኝነት ነው የሚለውን ያሳያል ማለት ነው። ከዛ አለፍ ሲልም ያ ሰው ላደረገው ነገር ኃላፊ ነው፣ ኃላፊ አይደለም ወደሚለውም ይወስደናል ማለት ነው። ስለዚህ ሞራላዊ ፍሬ ነገሩን አረጋገጥን ማለት ያ ሰው ላደረገው ድርጊት ኃላፊነት አለበት፣ የለበትም የሚለውንም አብረን እናረጋግጣለን ማለት ነው። ስለዚህ ከዚህ ጥቅል ሀሳብ ምንድን ነው የምንረዳው? አንድ ሰው ላደረገው ነገር ወይም ላላደረገው ለግድፈቱ ተጠያቂነት ሊመጣበትም ላይመጣበትም ይችላል ማለት እንደ አጠቃላይ ሲታይ ማንኛውም ሰው ላደረገው ድርጊት ኃላፊነት ይወስዳል ተብሎ የህግ ግምት ይወሰድበታል ማለት ነው። ከዛ ኃላፊ አይደለሁም የሚለው አካል ይህንን የማስረዳት ግዴታ ይመጣበታል ማለት ነው። እንግዲህ አእምሮውን አስተሳሰቡን የሚቀይር የአካል ሚዛናዊነትንም የሚያሳጣ የአእምሮ ሚዛናዊነትን የሚያሳጣ የሚያንገዳግድ፣ የሚያዋርድ፣ የሚጥል በመጣልም ደግሞ ጉዳት ሊያደርስ የሚችል ነገር ነው። ስካር በጣም መጥፎ ነገር ነው። አልፎ ሄዶ ግለሰቡን ብቻ ሳይሆን በዙሪያው ያለው ቤተሰብን ልጆቹን ሁሉ ኢኮኖሚውንም የሚጎዳ ነገር መሆኑን እገነዘባለሁ። ጠጥተው ጓደኞቻቸውን ተኩሰው የሚገሉ አሉ። እንደገና ደግሞ በስካር መንፈስ ሆነው ቀን ያሰቧትን የሚያወሩ አሉ። ወደ አባሁን ብቅ ሊያወጣል ይባላል። ስለዚህ ያ ደግሞ አንድ ሰው ወንጀል ሰርቶ ከተገኘ እስከ እድሜ ልክ ስርዓት ይፈረድበታል፣ የሞት ቅጣት አለው። ግን ራሱን ጠብቆ ደግሞ ትንሽ ቀን እንደው ለደስታ ቀማምሶ የሚገባ ደግሞ አጠጣ ይባላል። እኔ እይታ በስካል ሆዶ ራስን እንትን ያስጠይቃል የሚለውን ምክንያቱም አንድ ሰው እኮ ከሰከረ ሕሊናውን ከሳተ የሚያደርገውን ነገር አያውቅም ማለት ነው። ካላወቀ ደግሞ የሚያደርገው ነገር በቃ አላስፈላጊ ነገር ስለሚሆን፣ ስለዚህ እንደዚህ ያለ ነገር ከህብረተሰቡ ጋር የሚያጋጭ ለምሳሌ የሰዎችን መብት በጋፋት ከራሱ ከቤተሰቡ ጋር ለምሳሌ ይጋጫል ይጋጨው በወንጀል ሕግ የሀሳብ ክፍልን መሰረት በማድረግ ለፈጸሙት ድርጊት ኃላፊነት የሚኖርባቸውና የማይኖርባቸው ሰዎች አሉ። የኢፌድሪ የወንጀል ሕግ መደበኛ ድንጋጌዎች መሰረት የሚቀጣው ላደረገው ድርጊት ኃላፊ የሆነው ወንጀል አድራጊ ብቻ ነው ሲል በጥቅሉ ደንግጎ ይገኛል። ከዚህ መረዳት የሚቻለው የተወሰኑ የህብረተሰብ ክፍሎች ኃላፊነት የለባቸውም የወንጀል ቅጣትም አይተላለፍባቸውም እንደ ማለት ነው። እነዚህ ኃላፊነት የማይወስዱ ብለን የምንመድባቸው ሰዎች በምን ምክንያት ነው ኃላፊነት የማይወስዱት የሚለውን ስናይ አንደኛው በእድሜ ምክንያት ሊሆን ይችላል ኃላፊነት የማይወስዱት ለምሳሌ ከዘጠኝ ዓመት በታች ያሉ ህጻናት ምንም ያክል ወንጀል ቢሰሩ ድርጊታቸው ምንም ያክል በሰዎች ላይ ጉዳት ቢያደርስ በወንጀል ተጠያቂነት አይኖርባቸውም። በሌላኛው አቅጣጫ ስናየው ደግሞ ያረጁ ሰዎች ለምሳሌ የጃጁ በመሆናቸው ምክንያት የሚያደርጉት ድርጊት ስለሚያስከትለው ውጤት ላይገነዘቡ ይችላሉ። ስለዚህ የማይገነዘቡትን ነገር ሊጠነቀቁ ይገባል፣ ሊያደርጉ ይገባል ብለን ልንቀጣቸው ስለማንችል ይህ መሆኑ እስከተረጋገጠ ድረስ ኃላፊነት አይወስዱም ማለት ነው። ሰዎች በአልኮል መጠጦች ወይም አእምሮን በሚያደነዝዙ ንጥረ ነገሮች የማመዛዘን አቅማቸውን ሊያጡና በዛ ጊዜ የሚፈጽሙት ድርጊት ስለሚያስከትለው ውጤት በአግባቡ ላይረዱ ይችላሉ። በስካር ውስጥ ሆኖ ሰው የሚገድላለ፣ ተሳስቶ ሽጉጥ የሚተኩሳለ፣ ብዙ ነፍስ የሚያጠፉም አሉ። በስካር ውስጥ ሆነው ስካር ጉዳት አለ። አትስከር ይላል እግዚአብሔር ቃ በስካር ውስጥ ደግሞ የሚመጣጣጠን ኑሮን ያበላሻል። ደሞዝ ተኛ ከሆንሽ ያቺ ደሞዝሽ በወር ማብቃቃት ቀርቶ ከኪስሽ ተበትኖ እንደገና ብድር ትገቢያለሽ። ያኑሮ ምን የሆነ ይመጣል። የተበተነ የተፈራረሰ፣ ፍቅር ጠፍቶ ብዙ ነገር ይሆናል። በስካር መንፈስ ተውኖ የሚፈጸም የወንጀል ድርጊት ፈጻሚውን በኃላፊነት ላያስጠይቅም ላያስጠይቅም የሚችልበት አግባብ ይኖራል። የሚጠየቀው ምን ሲሆን ነው የሚለውን ስናይ አንደኛው ሆን ብሎ ወንጀል ለመፈጸም አስቦ፣ ለምሳሌ ያደፋፍረኝ ይሆናል በሚል ሊሆን ይችላል። ወይም በሌላ ምክንያት የሚያሰክሩ መጠጦችን በመጠጣት ወይም የሚያደነዝዙ ንጥረ ነገሮችን በመጠቀም ራሱን ወደ ፍጹም የኃላፊነት ራሱን ወደ አለማወቅ ደረጃ በማድረስ የሚፈጸሙ ወንጀሎች በሙሉ በመደበኛው ድንጋጌ የሚቀጡ ይሆናል። ለምሳሌ ሰውን ለመግደል በማሰብ ጠጥቶ የሰክሮ ሰውን መግደል፣ ይህን እንዳገዳደሉ ሁኔታ ከተራ የሰው ግድያ እስከ ከባድ የሰው ግድያ አለ። ስለዚህ ከአምስት ዓመት እስከ እድሜ ልክ ብሎም እስከ ሞት ደረጃ ሊያስቀጣ የሚችል ቅጣት ያስከትልበታል ማለት ነው። ሆን ብሎ የሰከረ ስለሆነ ወንጀል ለመፈጸምም አስቦ አቅዶበት ያደረገው በመሆኑ ይህ መደበኛው የወንጀል ህግ ድንጋጌዎች ተፈጻሚ ይሆኑበታል ማለት ነው። በሌላ በኩል በቸልተኝነት ደግሞ ሰክሮ ወንጀል መፈጸም ድሞ ሊኖር ይችላል። ለምሳሌ አንድ ሰው መጠጥ ሲጠጣ ሙሉ በሙሉ ወደ ኢ ኃላፊነት ወይም ወደ አለማመዛዘን እንደሚወስደው እያወቀ ማወቅም እያለበት ጥንቃቄ መውሰድ ሲገባው ጥንቃቄ ሳይወስድ ቀርቶ በመጠጣት ወንጀል ቢሰራ በቸልተኝነት ወንጀል ሲፈጸም የሚያስቀጡ ድርጊቶች ላይ በቸልተኝነት ይጠየቃል ማለት ነው። እንግዲህ ህግ ያለማወቅ ከተጠያቂነት አያድንም። አሁን ሰክሬ ነበር የሚለው ተቀባይነት ያለው አይመስለኝም። እኔ ህግ ባለሙያ አይደለሁም። ሰክሬ ነው ይሄን ወንጀል የሰራሁት፣ ሰክሬ ነው ይሄን ጥፋት ያጠፋሁት፣ ይሄ ምንም ኤክስኪውዝ ያለው አይመስለኝም። መጀመሪያ ህጋዊ ፈቃድም ለመስከር ለማንም ሰው የለውም። ስለዚህ ያ ክፍተት እንኳን ቢኖር ክፍተቱ እኔ ይኑር አይኑር አላውቅም፣ ግን ክፍተቱም ልክ አይደለም ባይ ነኝ። ማንም ሰው አንደኛ ራሱን ቤተሰቡን፣ ሁሉን ለመጠበቅ አስቀድሞ በቤቱ አካባቢ በጠቅላላ በሰርግ ምክንያት በሌላ ምክንያት ራሱን መጥኖ በማይጎዳ ሁኔታ መጠቀም አለበት። መጠጥ ልኩን ባለቤቱ ካለከው ሌላ ሰው ሊያውቀው አይችልም። አንድ ሰው በግሉ ምንም አይነት ተነሳሽነት ሳይኖረው በሌላ ሰው ተገዶ ወደ መጠጥና ስካር የገባ ከሆነና ወንጀል ከፈጸመ ያ ሰው ተጠያቂ ላይሆን ይችላል። በሱ ምንም ተነሳሽነት ሳይኖር በሌሎች ሰዎች ተንኮለኝነት፣ በሌሎች ሰዎች መጠቀሚያነት አድርገውት እሱን ወይም በአስገዳጅነትም ሊሆን ይችላል መጠጥ አጠጥተው አስክረው ለፈለጉት አላማ የሚያውሉት ላልፈለጉት ዓላማ የሚያውሉት ብቻ ወንጀል ከፈጸመ ያ ሰው ከተጠያቂነት ነጻ ሊሆን ይችላል። ስለዚህ ስካርን አስመልክቶ ያለው ድንጋጌ ይህንን ይመስላል ማለት ነው። አንድ ሰው ሆን ብሎም ሆነ በቸልተኝነት ሰክሮ ወንጀል ሊፈጽም ይችላልና ወንጀሉን የፈጸመው ሰክሮ ጠጥቶ መሆኑን በምን መልኩ ነው ሊረጋገጥ የሚችለው? ከህግ አንጻር እንዴት ይታያል? ይሄ ወሳኝ ጥያቄ ነው። ሁለት ነገሮች ልብ ሊባሉ ይገባል። አንደኛው አንድ የወንጀል ድርጊት ስለመፈጸሙ እና ማን እንደፈጸመው በተለይም እነዚህን ሁለቱን ነገሮች ከሳሹ አካል በበቂ ሁኔታ የማስረዳት ግዴታ አለበት። በወንጀል ጉዳይ ማነው ከሳሽ? አቃቢ ህግ ነው። ከምክንያታዊ ጥርጣሬ በላይ በሆነ ሁኔታ አቃቢ ህግ ማስረዳት አለበት። እኛ ጋር ነባራዊ ሁኔታ ይህ ሳይሆን፣ በበቂ ሁኔታ ሊያሳምን በሚችል ሁኔታ ተከሳሹ ይህንን ድርጊት የፈጸመ መሆኑን ማስረዳት ግዴታ አለበት። ከዛ ያንን ድርጊት የፈጸመው ሰው ለድርጊቱ ኃላፊ እንደሚወስድ ጠቅላላ የሆነ የህግ ግምት ይወሰድበታል። የወንጀል ህጋችን አንቀጽ 48 ንዑስ አንድ ላይ ይህንን ያስመለክተናል። አንድ ሰው በወንጀል ሊቀጣ የሚችለው ላደረገው ድርጊት ኃላፊ ሲሆን ነው ይላል። ኃላፊ የማይሆኑት ምንድን ናቸው የሚለውን ሲዘረዘር ደግሞ ንዑስ ሁለት ላይ በስካርም እንበለው፣ በህመምም እንበለው፣ በእድሜም ምክንያት እንበለው ኃላፊነት የማይወስዱ የህብረተሰብ ክፍሎች እንዳሉ ያመለክተናል። የዚህ ተቃራኒ ንባብ ምን ወደሚል መደምደሚያ ያደርሰናል? አንድ ሰው ላደረገው ድርጊት ሙሉ ኃላፊነት እንደሚወስድ የህግ ግምት ይወሰዳል። ይህ የህግ ግምት ግን ሊፈርስ የሚችል ወይም ሊስተባበል የሚችል፣ ስለዚህ አቃቢ ህግ እስከዚህ ደረጃ መጥቶ ካስረዳ፣ ኃላፊነት ሊወስድ አልችልም የሚለው አካል ተከሳሹ ደግሞ ለምን ኃላፊነት ሊወስድ እንደማይችል ምክንያቶቹም ማስረዳት ማረጋገጥ ግዴታ አለበት ማለት ነው። ይህ ማለት ግን እሱ ስላለ ወይም በሰው ምስክሮች ወይም በሌላ ነገር ስላስረዳ ብቻ ነፃ ሊለቀቅ ይችላል ወይም አስረድቷል ማለት አይደለም። ይህ ነገር መረጋገጥ ያለበት ጠንከር ባለ ማስረጃ፣ በተለይም በሙያ ማስረጃ፣ በሙያ ምስክር ነው ሊረጋገጥ የሚችለው ማለት ነው። በዚህ ጉዳይ ላይ የህክምና ባለሙያዎች ሊያረጋግጡ ይችላሉ ሊያረጋግጡም ይገባል። ስለዚህ ፍርድ ቤት እንደዚህ አይነት ጥያቄ ሲቀርብለት ለሚመለከተው አካል ትዕዛዝ በመስጠት ለሐኪሞች ለጤና ተቋማት ትዕዛዝ በመስጠት ይህ ሰው በዚህ ጊዜ ድርጊቱን ሲፈጽም ኃላፊነት ሊወስድ ይችል ነበር ወይስ አይችልም፣ ምን አይነት እክሎች ነበሩበት የሚለውን ነገር አረጋግጦ እንዲያቀርብለት ከዛ በሰነድም ባለሙያም ቀርቦ እንዲያስረዳ በማድረግ በዛ ጊዜ ሰክሮ ነበረ። ሰክሮ ከነበረ የሰከረው በምንድን ነው የሚለው በሌላ ማስረጃ ማረጋገጥ ይቻላል። ሰክሬ ነው ወንጀልን የፈጸምኩት የሚል አካል በአንድ ሁኔታ ብቻ ነው ነጻ ሊወጣ የሚችለው እንጂ በሌሎች ሁኔታዎች ነጻ ሊወጣ አይችልም። ነጻ ሊወጣ የሚችለው በሰዎች አስገዳጅነት ወደ ስካር ከገባ ብቻ ነው። ወደ ስካርም ገብቶ ወንጀል የፈጸመ መሆኑን ካስረዳ ብቻ ነው። ስለዚህ እነዚህ በሰዎች ገፋፊነት ነው ወይስ በራሱ ነው የሚለው ሙያ ምስክር ሳይሆን በሌላ ማስረጃ የሚረጋገጥ ይሆናል ይህ ሀላፊነት አልወስድም ሀላፊነት የለብኝም የሚለው አካል የሚያረጋግጠው ይሆናል ነገር ግን ስካሩ የስካሩ ደረጃ ወይም የድሜው ሁኔታ ወይም የአእምሮ ሁኔታ ያ ስካር ለአይምሮ እክል ዳርጎታ ላልዳረገው የማመዛዘን ችሎታውን ነጥቆት ነበር አልነበረም የሚለውን በሙያ ማስረጃ የሚረጋገጥ ነው የሚሆነው ማለት ነው በስካር የሚፈጸሙ የወንጀል ድርጊቶች በመርህ ደረጃ ከወንጀል ተጠያቂነት የማያድኑ በመሆኑ ዜጎች ይህንን ተገንዝበው ተገቢውን የጥንቃቄ እርምጃ መውሰድ ይጠበቅባቸዋል። ስካር ይህን ያህል ያስቀጣል የሚል የለውም። ጠቅለል ተብሎ ሲታይ በሌላ ሕግ ማያስቀጣ ከሆነ እና አንድ ሰው ሰክሮ ለምሳሌ ከአንድ አመት በላይ ሊያስቀጡ የሚችሉ ወንጀሎችን ፈጽሞ ቢሆን አካባቢን በመረበሽ ወይም ምናምን ሊሆን ይችላል እና ቢያንስ ከአንድ አመት በማይበልጥ የቀላል ስርዓት ቅጣት ወይም በመቀጮ ይቀጣል ብሎ ያስቀምጠዋል። ዝም ብሎ ይሄ በሌላ ህግማ ያስቀጣ ከሆነ ነው። ነገር ግን ሰክሮ ሰው የገደለ ሆን ብሎ በጨካኝነት ከሆነ እስከ እድሜ ልክና እስከ የሞት ቅጣትም ሊያስከትልበት ይችላል። በወንጀል ህጋችን አንቀጽ 39 እስከ 41 ባሉት ማለት ነው። በችልተኝነት ሲሆንም እንደዚሁ እስከ 43 ይሄድና እስከ አምስት ዓመት ሊደርስ የሚችል ቀላል ስርዓት ቅጣት ሊቀጣ ይችላል። ለምሳሌ ሆን ብሎ በመስከር ሴትን ልጅ የደፈረ ሰው ብናመጣ

ሊቀጣ እንደሚችል የወንጀል ህጋችን ያስቀምጣል። ምክንያቱም ለሱ ሌላ ለሌላ ሌላ አያስቀምጥም። ምክንያቱም ምንም ይሁን ምን ሴትን ልጅ ብቻ መድፈር ሊያስቀጣ ይችላል እስከ እድሜ ልክ ድረስ ማለት ነው። በተጨማሪም ስካርና የወንጀል ኃላፊነት በጥንቃቄ ሊታይ የሚገባው የሚገባውና የማስረጃ ደረጃው ደግሞ ከተለመደው የማስረጃ አቀራረብ ላቅ ያለ የአዋቂ ማስረጃን የሚጠይቅ በመሆኑ ተከሳሾች አቃቢያነ ህጎችም ሆነ ዳኞች በሚሰጧቸው ውሳኔዎች ላይ ትኩረት ሰጥተው ማየት ተገቢ መሆኑን መገንዘብ ያስፈልጋል። የምናደርጋቸው ድርጊቶችም ግድፎቶቻችን ጭምር በህግ ተደንግገው እስከተገኙ ድረስ ጥንቃቄ መውሰድ ይገባናል። ሰክሮ ወንጀል መፈጸም ከተጠያቂነት አያድንም፣ እንዲያውም በመርህ ደረጃ ያስጠይቃል። በልዩ ሁኔታ ላይ ያስጠይቅ የሚችለው ተገዶ የሰከረ መሆኑ ከተረጋገጠ ብቻ እንጂ በሌላው ሁኔታዎች በሆን ተብሎ በሚፈጸም ወንጀል ወይም በቸልተኝነት በሚፈጸም ወንጀል ሊያስጠይቅ እንደሚችል መገንዘብና ከስካር ራሳችንን ማራቅ እና ምናልባት አትጠጣ አይባልም አተዝናና አይባልም። ሰው ሲዝናና ሲጠጣ ራሱን እየጠበቀ ቢሆን የተሻለ ነው የሚል ምክር ልለግስ እፈልጋለሁ። በተካራም ዞክር ሰው ሁሉ ያወቃል። መጠጥ አዋራጅ ነው፣ የሰው ክብር ይነካል።